ቤተሰብ ሀይሚ እና ብሩኬ ትናንትና እንግዲህ አልመጡልንም። በጉጉት እንጠብቃቸው ነበረ። ትናንትናም አልመጡልንም ማለት ነው። ትናንትናም ዛሬም እንግዲህ ሀይሚዬ የምትለቃቸው ጥቅሶች እንግዲህ ትንሽ ግራ ያስገባሉ ማለት ነው። እንግዲህ ሰላም እንዲሆኑ ደህና እንዲሆኑ ነው የምናውቀው ማለት ነው። ግን ተናፍቃችኋል። እን ጨረቃዎች እዬ ስንቶቹ እየተጨነቀው እንትን እያሉ ነው። ምን ሆናችሁ ነው? ምን አጋጥሞብን ነው? ጨረቃዎች እየ እያልመጡልን እያሉ እንግዲህ ማዳም እየቅመሞች እየተጨናነቁ ይገኛሉ ማለት ነው። እንግዲህ ብሩኬ እና ሀይሚና ትናንትና ለምን አልመጡ? ምን አጋጥሟችሁ? ለምን ጠፉ? ብላችሁ ለተጨናነቃችሁ ማለት ነው ሃይሚኬ እና ብሩኬ ምንም አልሆኑም። እንግዲህ ዛሬ በጉጉት በአዲስ ቪዲዮ ካችሉናል ማለት ነው። እንግዲህ አታስቡ ማለት ነው። ምንም አልሆኑም። ያው እንግዲህ ሃይሚኬ ግራ ያለች ጥቅስ እየለቀቀች ትገኛለች። ለምን እንደሆነ ትንሽ ግራ ያስገባል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ወይ በዓለም ዳርቻ የምትገኙ ውድ የአገሬ ልጆች ሰላማችሁን ዝትረፍሩ ፍገርኝ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ወካች ብያላችኋለሁ። ወይ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ሸር እያደረጋችሁ አበረታችሁኝ። ሰብስክራይብ ለምታደርጉ ይከለብ ከደባ አመሰግናለሁ፣ ወድ የሀገሬ ልጆች ማለት ነው። እንግዲህ ሁላችንም ትናንትናም ዛሬ የሚያስጨነቀ ነገር ምን ሊሆን፣ ሃሚዬና ብሩኬ ለምን ጠፉብን፣ ለምን አልመጡም እያልን ሁላችንም ትናንትና እንግዲህ በጉጉት እንጠብቃቸው ነበረ። ግን ጨረቃዎች አልመጡም ማለት ነው። ምን ሆኖ ነው? ምን አጋጥሟቸው ነው? ምን ሆነው ብን ነው? እያሉ እንግዲህ ሁሉ ፋሚሊዎቻችን እየተጨናነቁ ይገኛሉ ማለት ነው። እንግዲህ ሃሚዬና ብሩኬ? ምንም ያጋጠማቸው ነገር የለም። እንግዲህ አታስቡ፣ ደህና ናቸው ለጤንነታቸው ማለት ነው። ያጋጠማቸው ነገር ምንም ነገር የለም። ዛሬ እንግዲህ በጉጉት እንጠብቃለን፣ በአዲስ ቪዲዮ ወቃችን እንደሚሉልን አንጠራጠርም ማለት ነው። እንግዲህ የማርያም እየቅመሞች የፋሚሊዎቹ ማለት ነው፣ ፋሚሊዎች እንግዲህ አትጨናነቁ ማለት ነው እንግዲህ ያው ሀሚዬም እንግዲህ በምትለቃቸው የምትቦስታቸው ኢንስታግራሟ ላይ የምትቦስታቸው ጥቅሶች ያው እንግዲህ ለምን እንደሆነ ትንሽ ግራ ያስጋባሉ። ብሩዬም እንደዛው ማለት ነው። እሱም በኢንስታግራሙ ላይ የሚወስታቸው እንትኖች ማለት ነው እንግዲህ ባላችሁበት ፈጣሪ ጠብቃችሁ ምንም እንደማትሆኑ ተስፋ አለን ማለት ነው። ዛሬ እንግዲህ በጉጉት እንደምትመጡለን ሁላችንም አንጠራጠርም፣ ሁላችንም እንጠብቃለን በጉጉት ማለት ነው እንግዲህ የማዳም እየቅመሞች፣ የጨረቃዎች ፋሚሊዎች ማለት ነው። አትጨናነቁ ማለት ነው። እንግዲህ ከች ይሉልናል ማለት ነው። በጭንቀትና በእንትን ማለት የሚሆን ነገር የለም። ጨረቃዎች እየደግሞ ምንም ያጋጠማቸው እና የሆኑ ነገሮች ስለለለ የሚያስጨናነቅና እንትን የሚል ነገሮች ስለሆኑ ነው። ያው እንግዲህ ያው ቪዲዮ የሚያልሰሩት ባይመቻችላችሁ ባይሆን ነው እንጂ ሌላ ነገር ገጥማችሁ የሚሆነ ነገር ሆኖ ነው ብዬ አላስብም፣ በእኔ በኩል ማለት ነው። ግን ያው እንግዲህ ሀይሚዬ ዛሬም የሚወሰሻቸው እንትኖች አሉ ማለት ነው። እንግዲህ ሀይሚዬ ጨረቃዬ እንግዲህ ሁሉም ለበጎ ነው ማለት ነው። እና ትጨናነቆ ጨረቃዎችዬ ይመጡልናል ማለት ነው። የምር ተናፍቃችሁ አማ ነው የምር እንግዲህ የሆነ ቅርቅር ለምዳችሁ ያነ ሰው ለምዳችሁ ትጣፋባችሁ ቅርቅር የሚለው ነገር አለ አይደለ? ያው እንግዲህ ሀይሚየና ብሩኬን ደግሞ ያው እንግዲህ ሁልጊዜ እየመጡ ፊዶ እየለቀቀው በተለይ ዱባይ ተሄዱ ጀምሮ ቀን በቀን ቀን በቀን ፊዶዎች ስለብይ ሞስተቱልን። ዛሬ ግን ጥፍት ይትሉ በድንገት ያው ያስጨናንቃል እና አትጨናነቁ ሀይሚና ብሩኬ ምንም ያጋጠማቸውን ነገር የለም ዛሬ ይመጣሉ ብዬ አስባለሁ ማለት ነው ሁላችንም ዛሬ እንግዲህ በኮሜንት መሆነው ብን ነው ምን አጋጥሟቸው ነው ያልመጡት እያላችሁ በኮሜንት እየተጨናነቃቸው ብዙ ፋሚሊዎች ተጨናንቀዋል ማለት ነው ሀይሚና ብሩኬ ለምን አልመጡ ምን ነገር አጋጥማቸው ነው ምን ሆነው ነው እያረቻችሁ እያለው ነበረ እንግዲህ ያው ሀይሚዬም እንግዲህ ያልመቻችላት ብሩዬም ያልመቻችለት ፊዶ ለምንትን ለማለት እንጂ የሆነ ነገር ተፈጥሮ ነው ብዬን እኔ አላስብም በበኩሌ ማለት ነው። እንግዲህ ወሬን አዳምጦ ምንንም የሚባል ተረታል ና ያው ምትን ለማለት ነው ይፈርድ ይከብዳልና እንግዲህ ይህን ይህን ሆነዋል ማለት አይፈርድም በአሁኑ ሰዓት ማለት ነው ልንልም አንችልም። ምክንያቱም ይህን ነገር ስላጋጠማቸው ምንም ነገር ስላልሆኑ ማለት ነው። እና ዛሬ በአዲስ ቪዲዮ ይመጡልናል። ተናፍቀዋል ሃይሚዬና ብሩኬ ደግሞ ፋሚሊዎቻችሁ ናፍቀዋል። ፋሚሊዎቻችሁ አንድ ቀን እንኳን እንደዚህ ቪዲዮ ታትለቆ ትታድሩ እንደዚህ የሚጨናነቁላችሁ እንደዚህ የሚያስቡላችሁ ብዙ ፋሚሊዎች አላችሁ ማለት ነው። ዋው የምር የሰው ፍቅር የሰው መውደድ፣ አላህ የሰው ፍቅር ይስጠን፣ የሰው መውደድ ይስጠን ማለት ነው። ሲጠፋ እየጠፉ ሲታመሙ ምን ሆነው፣ ሲቸገሩ ምን ሆነው፣ ሲደሰቱ የሚደሰት እንደዚህ አይነት ፋሚሊ ይስጣችሁ ማለት ነው። የሰው ልጅ በደስታው የሚደሰት ባዘኖ ደግሞ አብሮ የሚከፋ ሲስቅ ደግሞ አብሮ የሚስቅ ፋሚሊዎች፣ የምር የጨረቃየ ፋሚሊዎች አየን ማለት ነው። ሲደሰቱ አብሮ የሚደሰቱ ሲስቁ አብረው የሚስቁ ሲከፋቸው አብሮ የሚከፋቸው ሲጠፉ ደግሞ እየጠፉ ብለው የሚጨናነቁ ፋሚሊዎች ናቸው። ማይምር ያላቸው ሀሚዬና ብሩኬ ማለት ነው። እንግዲህ የሰው ፍቅር እንደዚህ ያደርጋል እና ሁላችንም የሰው ፍቅር ይስጠን፣ የሰው ወደድ ይስጠንልናሉ። ሀሚዬ እና ዛሬ በጉጉት እንጠብቃለን፣ ይመጡልናል ብለን ሁላችንም እንጠብቃለን ማለት ነው። ሀሚዬና ብሩኬ የሆነ ነገር አጋጥሟቸው የሆነ ነገር ሆነው አይደለም። ተናፍቃችኋል ኑልን፣ ማለት ነው። ምክንያቱም ይህን ነገር አጋጥሟቸው ነው ያልመጡት፣ ይህ ነገር ሆኖ ነው ያልመጡት ብሎ ለመፈድ ያላዩትን ነገር ማውራት ትንሽ ይከብዳል እና ለመፍረድም ለማውራትም ስለሚከብድ እኔ በበኩሌ ሀይሚና ብሩኬ የሆነ ነገር ማ ነው የሆነ ነገር አጋጥሟቸው ነው ብዬ አላስብም። ደህና ናቸው ብዬ ነው የማስበው። አሁንም ደህና ናቸው እና አትጨናነቁ። ዛሬ ይመጡልና ዛሬ በአዲስ ቪዲዮ እንደሚወሰድልን ሁላችንም በኩት እንጠብቃለን ማለት ነው። ጨረቃዎች ዬ ምን ሁልን የምር ተናፍቃችኋል ማለት ነው። ፋሚሎቻችሁ ሊዝን ፍቅ ብለው አንድ ቀን በአንድ ቀን ቪዲዮ ባትወስዱ ተቀሩ እንደዚህ ጭንቅንቅ ቅር ትላላችሁ ማለት ነው እና ካች ባለውልን ፋሚሎቻቸው እየተጨናነቁ ይገኛሉ። በስንትን የራሱ ስንት ቤት ኮሜንት ገባዊ በኮሜንት ያልተጨናነቀ ነገር የለም። መሆነውብን ነው የጠፉ ምን ተፈጥሮ ነው ምናምን እያሉ እንግዲህ የማዳም እየቅመሞች ተጨናንቀዋል ማለት ነው። እንግዲህ አይዟቸው፣ ሁሉንም በጉጉት ነው ማለት ነው የምንጠብቀው እና ዛሬ ተምሽቱ ሁለት ሰዓት ላይ በጉጉት የሀይሚዬና የብሩዬ ቪዲዮ እንደምንጠብቅ ሁላችንም ተስፋለን ማለት ነው። ያው እንግዲህ ው በጥቅሶቹ ሀይሚዬም ብሩዬም የሚወስዷቸው ጥቅስቶች ትንሽ እንትን ቢሉም ቢሆንም የሆነ ነገር ተፈጥሯል ብዬ አላስብም ማለት ነው። ዞሮ ዞሮ ሀባይቦች እየዛሬ መጡድና ሁላችንም በጉጉት እንጠብቅ ማለት ነው። ዛሬ ካችን ምናል ማለት ነው። ቀጭ እንድና እንደሚሉን እንደሞ ተስፋላል ማለት ነው። እና ሀባዮችዬ ይህን ይመስላል ማለት ነው። አተጨናነቁ የማዳምዬ ቅመሞችዬ ማለት ነው። ፋሚሊዎችዬ ምንም ነገር ያጋጠማቸው ነገር ስለላለ ማለት ነው፣ ሀይሚዬም ብሩዬም ዛሬ ይመጡልናል ሁለታቸው ማለት ነው።

ሚኒ ለሁላችንም ይስጠን። የሰው ፍቅር የሰው መዶሮች ይስጠን ማለት ነው እና በጣም እንትን ይላል ማለት ነው። ሀይሚዬና ብሩዬ ደግሞ ቅመሞችዬ ዛሬ በጉጉት እንጠብቃለን። ሁለት ሰዓት ላይ ከችን እንደሚሉን አንጠራጠር ማለት ነው። ሁላችንም አታስቡት፣ ጨናነቁ ቅመሞች እዬ እላለሁኝ ማለት ነው። እና ይህን ይመስላል። ሀይሚየና ብሩኬ ደህና ናቸው። ለጤንነታቸው አታስቡ፣ የምንም ነገር ያጋጠማቸው ነገር የለም ማለት ነው ሀባይቦች። ይህን እንግዲህ የዛሬ ቪዲዮ ይህን ይመስላል። ሸር፣ ላይክ፣ ሰብስክራይብ እያደረጋቸው አበረታቱኝ። ሰብስክራይብ አርጉኝ፣ የማደም እየቀመመች ማለት ነው። በያላችሁበት አለ የጠበቃቸው ሀገራችንም ሰላም ያድርግልን። ዝሮም መግቢያችንም የሀገራችን ስለሆነች ሁላችንም በዱዓ በጽሎታ እንረሳሳ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት አላህ ይጠብቃችሁ። ምንጊዜም ሰላማችሁን እመኝላችኋለሁኝ። ሰላም ዋሉልኝ። መልካም ቆይታ እያልኩኝ ኔ በዞቹ እሰናበታችኋለሁ ማለት ነው ሀባይቦችዬ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።